ሄዳለኝ የደርጋ አሮጊት ለልጇ ያልሆነች ዝም በያት። ወላቃ እንደዚህ ነው የሚያምርብሽ። ዩዘር ቴንኪ እኔ እኮ ጊፍተሮች ዩዘር ናቸው። ጋይስ ደስ የሚለው ነገር ጨዋዎች ምን አይጠይቁኝ ምን አይሉ ምን አይሉ። ማርያምን እና በዚህ አጋጣሚ ሸራርጉላት እና ትግባ እስኪ ሸራርጉላት እስኪ ቅጥቅጥ ቀጥቀጥ አርጋት፣ በቃ የውስጤን ቅጥቅጥ ሪፖርት አድርጉ። ማናባ ነው የሚያደርግብኝ? አይደለም የኔን አካውንት የእሷም አልተደረገም። የትኛው ወዳጅ አላትና ነው የእኔን አካውንትም ያዘጉት? ምን አርጊያቸው። እኔማ የኢትዮጵያ ሕዝብ አጥፍቼ እንኳን ይቀርበልኝ ነው ምለው የኢትዮጵያ ሕዝብን ይቀርበሉኝ ካስቀየምኳችሁ ምናምን ጥፋቴ ናምን አለውኩ። ይቻ አጋሰሳለች፣ አይደለም ይቺ የወደቀች በረንዳ ዳሪ ሰልባጇን እየለቃቀመች በየቦታው እየዋለች ከዛ ትመጣና የሁለት ሮ ሻምፓኝ አለ ሁለት ሮ ነው የሚሸጠው እሱን አራት ብርጭቆ ትጋታለች። የምታወራውን አታቅም፣ የምታወራውን አታቅም እኮ ጋይስ እኔ ሰሞኑን የያዝኩት መረጃ መረጃ እንዳይመስላችሁ መረጃ የያዝኩት መረጃ መረጃ እንዳይመስላቸው ቤተሰቦች፣ ማአት መረጃ፣ በቃ ለመንግስት የሚጠቅመው መረጃ፣ ስለኔ ሕይወት ስለ ልጆቼ፣ ልጆቼ እንዴት ከቤት እንደተፈናቀሉ እንዴት እንደሆነ። እኔ እኮ የትዳሬ መፍረስ ምንም አይመስለኝም። ድሮም የፈረሰ ነው ትዳሬ። ትዳሬ የፈረሰ ነው፣ አምስት አመት ትዳሬ ፈርሷል። አብረን ግን ለልጆቹ ብለን ነው የምንኖረው፣ ለልጆቹ ብለን አብረን ነው የምንኖረው። እኔ ደግሞ ብዝናና እንኳን በወጣ አባታቸው አለ ቤት። እመቤቴ እኔ ዋጋ ከፍየባቸዋለሁ ልጆችን፣ ለልጆቼ ኢንቨስት ያረኩት እኔ አሁን ኢትዮጵያ ላይ ሞልቲ ሚሊኔር ሆን ነበረ። ሚሊኔር ነው የሚያደረገኝ፣ ሚሊኔር ነበር የሚያደረገኝ ኢትዮጵያ ልጆቼ ላይ ኢንቨስት ያረኩት ብር። ቫኬሽን በስነ ስርአት ሲዝናኑ፣ በስነ ስርአት ምግብ እንኳን ፋይፍ ስታር ሆቴል ነው የሚበሉት። ታውቂያለሽ? ይሄ ድብን ቅጥ ጠላ አርጎሽ ነው እንጂ አንጀትሽ ድብን ብሎ በቀናት አሁን ገና ታብጃለሽ። ሰመሩ ከልጆቼ ጋር ነው ሰመር ልጆቼ ጋር ነው አሁን ማሳልፈው ሙሉን ሰመር ልጆች አሉ። እስኪ ዛኔ ታንቀሽ ትሞቻታለሽ ነው እንደገና መንግስት ደውለሽ ሄዶ አምጫቸው ልትያቸው ዊ ነው የዋር ጉድማም። እመቤቴ ገብርኤል ይድፋኝ እኔ ጨዋ አይደለውም። ታቁኛላችሁ እኔ ለኢትዮጵያ ሕዝብ ያልሆነ ኢንፎርሜሽን አልናገርም። ጨዋ አይደለውም። ታቁኛላችሁ እንዳመጣልኝ ነኝ። ምናምን ነገር መጠጥ ደግሞ እሷ ጋር ስወጣ ብቻ ነው እኔ ክለብ የምሄደው እንጂ ከእሷ ውጭ የት ነው ያያችሁት? ክለብ ፍርዬ ክለብ አይተናታል ብቻዋን የምትሉ እስኪ ተናገሩ። የኢትዮጵያ ክለብ እሄዳለሁ፣ ኦፍኮርስ ኢትዮጵያዊ ስለሆንኩኝ ከኢትዮጵያውያኖቹ ጋር እንሄዳለን። ከዛ ውጭ ግን ፍሬ ክለብ ትሄዳለች የምትል ሰው ተናገሩ እስኪ። እሷናት ክለብ ይዛ የምትሄደው። ከዛ መጠጤ ላይ ምን እንደምታረግበት አላቅም። ከአንድ ብርጭቆ በኋላ ራሴን እስታለሁ እና ማረገውን አላቅም። ይሄ ነው የሆነው። ሁለት ብርጭቆ ከጠጣው ምን አርጋ እንደምሰጠኝ አላቅም። እኔ እመቤቴን ምን አርጋ እንደምሰጠኝ አላቅም። በአንዴ ነው የምጠውዘው። እንዴ ጂጂ በጣም ባለጌ ነሽ። ጂጂ እያልኩ ነው ምጠራሽ አንቺን፣ ፈርቺ ዝሆን አልልሽም አንቺ ትከስሽኛለሽ ብዬ። እኔ እኮ ስራ አለኝ። በአሁን ሰዓት ባለስራ ነኝ ባለጠበቃ ነኝ። አንቺ እከክ ወንድ ነሽ። አንቺ አንተ ናውጣ ደግሞ አንተ እከካም የሆንሽ ወረኛ። እዛ ቤት ስታቃጠር አይቼሻለሁ ሶፊ። ብሎክ ነው ማሰናበትሽ። ቻው። እኔ ውጪ አብረሽ አልነበርሽ፣ ነይ እያለችኝ ነዋ እኔ ስለምትለኝ ሰው ስለሌላት ነይ ትለኛለች። እኔ ደግሞ የዋህ ስለሆንኩኝ አላቅም ነበረ፣ እሷ ሴራ እንደሆነ ልጆች። የተቀማሁት የታውቃለሁ። እኔ የት ጠንቋ ይቀልባል ነው እንዴ? ይቺ የምትገርም ሰይጣን። ስማት ትቅሪ፣ ጅጅክያ፣ አንቺ ግማታም፣ አንቺ የጠነባሽ ጅጅክያ፣ አንቺ እከክ ወንድ ማይፈልግሽ ገምተሽ፣ የፀጉርሽ ግማት፣ የጥርስሽ ግማት ጥርስሽ እኮ ግማቱ ቱና ብሎሻል እኮ። ቱናን ያስንቃል እኮ ግማቷ ቱናን ያስንቃል። ግማታ አምነት እኮ እንዲህ ዘንጥ እያልኩ ነው ምቀጠቅጣት። ዝንጥ ብዬ ቁርሴን በልቼ በስነ ስርዓት ነው ምቀጠቅጣት። ምግብ በልቻለሁ፣ ውሃ ጠጥቻለሁ፣ ቡናይን ጠጥቻለሁ። ስለዚህ ቅጥቀጣ ላይ ነው። እናትሽ ትዘቅዘቅ! አንቺ እንደዚህ ያልሽው ልጅ እናታችሁ ትዘቅዘቅ! እናንተ ገረዶች፣ የሰው ገረድ ከመሆን የራስሽን ቲክቶክ ከፍተሽ እንደኔ በኮንፊደንስ አውሪ። ገረድ ሆነሽ በኮመንት ላይ ያችን አትንክ ያት ይህንን አትንክው ይሄ እንዲህ ነው። ላዳምጥሽ አልችልም። ላዳምጥሽ አልችልም። አንቺ ድልም አይም እንደሷ ጥንብ ነሽ። እሷን የምታገዥ ከሆነ ጠንብነሽ ሽርሙጥና ራስሽነሽ። ያመጣሽው ሽርሙጥናውን ከኢትዮጵያ ጀምረሽ ሽርሙጥና ተከነባብነሽ። እዚህ ግን ሽርሙጥና አልተሳካልሽም፣ ቢካውዝ ነጮቹ አይፈልጉሽም። አይፈልጉም፣ ነጮቹ አይፈልጉሽም። አንቺ ቆሻሻ አይፈልጉሽም፣ ቢካውዝ ትሸቻለሽ። ሆዴኮ እግዚአብሔር ረግሞት እኮ ነው ሆዲ ምስኪን ምንም በማያውቅበት ሳያስበው በምን አስገብተሽው እንደሆነ አላውቅም ህይወቱን ያበላሸሽው አንቺ መርዛም ለልጆችሽ ማትሆኝ ወራዳ የልጆችሽን ሚስጥር አደባባይ ላይ የልጅሽን ባል እንኳን ገበና ደፈረኝ የምትይ ሴት አብደሻል እኮ እኛ እኮ እብድ ተብለን ማለት ነው አንደኛው ለይቶልናል እኮ ለይቶልን ህዝብ አክሰብት አርጎናል እኮ እብድ ናቸው ብሎ አክሰብት ያንቺ ግን ይጅባት ይለኛል። ከዚህ በላይ ምን ልሄድባት? ታፕታፕ አርጓ ታፕታፕ አርጉ ማርያምን ታፕታፕ አርጉ እንዳይጠፋብኝ። ሆዴንማ መርዛ በላችሁ ታመመ እኮ የኔ ጌታ ምስኪን። እመቤቴን በጣም ነው አሁን ልቤን የሰበረው። ሆዴ መታመሙ በጣም ነው ያዘንኩት። በጣም ተያትበሉኝ፣ ተያትበሉ። አይታችኋል? ጌሜን እየተጫወትኩኝ በስነስርዓት ጌሜን ስጫወት ነበረ። ራሷ ናት አስሬ ይቺ እዛ ያለችው እብድ፣ እዚ ያለችዋ የኔዋ እብድ። ኤክስኩዝ ሚ እኔ ሙቼ እበልጥሻለሁ። እኔ አብጄ እበልጥሻለሁ። ዝሆኔ አብጄ እበልጥሻለሁ። ሰው የለሽ ቡና እንኳን ነይን ጠጣ ሚልሽ ሰው የሌለሽ ሴት እኮ ነሽ። ብታቂ ኑሮ ነይ እንኳን ሚልሽ የለም እኮ እንደ ሰው እንኳን አንድ ኢትዮጵያዊ እነህ አይሉሽም እኮ አይሉሽም። ለምን ይሉሻል? አንተ ደግሞ የጀርባ ካንሰርን ካንሰር የያዘው የምትለው ምን አደረገ? ለጠላቱ ያርግለት፣ ለእሷ ለዝሆኔ ያርግላት። የሆዴን በሽታ ለዝሆኔ ለራሷና እስከ ዘር ማንዘሯ እስከ ዘር ማንዘሯ። ይቺ ዘረቢስ ዘሮችስ ይጥፉ፣ ያጥፋቸው ቅዱስ ገብርኤል። ሐዘንተኛ ያርግሽ፣ አይግደልሽ በቁምሽ ግን ሐዘን ነገሩ አሁንም እኮ ሐዘንተኛ ነሽ ኮ ደስተኛ እኮ አይደለሽም። ደግሞ ልጆቿን አስመልሰን ድራግ ወስዳ ትላለች። አንቺ ነሽ ልጆች የምታስመልሽ? አንቺ ነሽ ወይ ልጅ የምታስመልሽ? እንዲ ዋድ ዩቲንግ ሁዩ አር አንቺ እኮ አንድ ተራ ቆሻሻ ነሽ፣ ቆሻሻ ከቆሻሻ ሰው እንደ ሰው ማይቆጥርሽ ቆሻሻ እኮ ነሽ፣ የወደቅሽ ቆሻሻ ኢነርጂሽን አጨርሺ። ኖ ጃፒ ቻፒ እየተዝናናውባት ነው። አባት እመቤቴን እንደ ድሮ አልናደድም። ማናት ይለኛል። ዝሆኔ ናታ። ሌላ ማን አለ? ሆዴ የታመመው በማጂክ ነው። ቅዱስ ገብርኤል የት ሄዶ ነው? እሱ የእግዚአብሔር ልጅ ነው። ገብርኤል አይልም እንደ እንደኔ እኔም እኮ አሳብደው ነበረ። አይታችኋል። አሳብደዊ ነበረ ግን ገብርኤል ብዬ የገብርኤልን ስዕል አድኖ እንኳን ከላይ ላይ አለቀኩትም። ሶስት ወር ሙሉ ገብርኤልን ያልኩት፣ አንተ የምታስታርቀው ማን ስለሆንክ ነው? አፌ ሂደህ እዛ ታረቅ ይበላት። እሷን ከልጇ ጋር ስታርቃት፣ መጀመሪያ ከልጇ ጋር ትታረቅ፣ መጀመሪያ ቤተሰቦቿን ታክብር። ይች ወራዳ ደግሞ ደነኛ ልጅ እንዳላት። ለዝቢያን ናቸው፣ ለዝብሽ ናቸው የምትዩ፣ እናውራው እንዴ?